ተባረኩ፣ ተባረኩ ታብታብ ሼር ኮፒ ሊንክ አድርጉላት። አንድ ሚሊዮን ባለው ታብታብ ኮፒ ሊንክ ታብታብ ኮፒ ታብታብ ኮፒ ሊንክ

ሚበሉ፣ የበቆሎ ብጤ ተፈጭቶ ተሰርቶ ምንድን ነው ስሙ? ገንፎ ነው የሚመገቡት። በቆሎ እና በማሽላ እህል ገንፎ በላ በላ

ገንፎ ጋር ይበላል። ገንፎ ጋር ይበላል። ኦኬ፣ ሞሪንጋ ነው? አዎ መሰለኝ። አዎ፣ በእናንተ ምን ይባላል እሱ? ሌሊያ፣ ሌሊያ። በእነሱ ሌሊያ፣ በሌሊሃይ፣ ሌሊሃይ፣ ሌሊሃይ። ሙርሲኛ ሌሊሃይ፣ ሌሊሃይ ይባላል። ካንተናቸው ከገንፎቸው ጋር ይበሉታል። ኦኬ፣ እሺ። ጥያቄያቸውን ተርጉምልኝ። ምን ነበረ? ከእናንተ ወዲያ ይዣቸው እመጣለሁ። ላንቺ ጥያቄ ያላቸው ያልከኝ? አዎ። ጥያቄያቸው ምን መሰለሽ እኛ እስቲ ልጃችን ከሆንክ አንድ በቀደም ዕለት አጋጣሚ ከማን ጋር ተገናኘን መሰለህ? አላዛር ጋር ተገናኘን። አጋጣሚ እነሱ ጋር ገብቼ ያለ አላዛር ቤቤ የለም አወኩት። አሁን ከእሱ ጋር እኛ ቁጭ ብለን ያለ እሱ ገዝተላከልና ገባልና የተጫወትን ጌምን አሸንፋችሁና ቅጣ ቅጡኝ አለ። እሺ፣ እሺ ብለን እሺ ያለና ቁጥር የጌም ገባንና አሸነፍ ነው በአስር ሺ አሸነፍ ነው እና የፈለጋችሁ አምስት ቀጥዋለ የፈለጋችሁ አምስት ቀጥ ስሎ እነሱ አቅራ እንቀጣ እኛ በአንተ ስም የሆነ አርግልን አሉ። እኛ ደክመን አለ በቀደም ሶስት መቶ ምናምን ሺ ተብሎ ሶስት መቶ ምናምን ሺ ተባለና፣ እዛም አለው አሪፍ የሚባለው አርባ አራት ሺ ህዝብ ነው ያለው እኛ ጋር የሙርሲ ማህበረሰብ አ ሺህ አለው ኗሪው። አዎ፣ ኦኬ። ስለዚህ አንዱ ወፍጮ 350፣ 400 ሺህ የሚሉ አሉ። እሺ፣ 400 ሺህ ነው እያሉ ነው ኮመንት ላይ። ሶ የአንዱ ወፍጮ ዋጋ 400 ሺህ ብር ከሆነ 400 ሺህ ብር አንዱ ወፍጮ እዛ ገዝቶ የሚተክልላችሁ ከተገኘ ለሁላችሁም የሚበቃል አንድ ወፍጮ ማለት ነው። አዎ፣ ያው በተራ በተራ ማስፈጨት ነው። አንድ ጠይቆ አንድ አድርጎ ነው አንዶንም ማርከም እንጂ አዎ፣ ተዋቅቶ አንድ ወፍጮ ይገዛል። አዎ እኮ ኃላፊነት የሚወስድ ሰው ቁጭ ብሎ የሚሰበስብ ሰው ካለ እኔ የድርሻዬን አዋጣለሁ። ምክንያቱም እኔ በጣም ብዙ ታማሚዎች ስላሉብኝ ነው። ታማሚዎቹን ግን አስረድቼ ስጨርስ ፍሪ ስሆን፣ አይ አይታወቅም መቼ ፍሪ እንደምሆን እሱ ነው ችግሩ። ግን ኃላፊነት የሚወስድ ሰው ካገኘህ ንገረኝ፣ እኔም የድርሻዬን እንዳዋጣ ችግር የለም። ኃላፊነት የሚወስድ ቃሉን የእውነት የሚተገብር ሰው የእውነት ገዝቶ እንትኑን ወፍጮውን አምጥቶ የሚተክልላችሁ ሰው በተግባር የሚያደርገው ሰው። ለምን እናንተ በተግባር አምጥቶ የሚተክለው ስለሆነ የምትፈልጉት። ይህንን ቃሉን አክብሮ የሚፈጽም ሰው ከተገኘ ታማኝ ሰው፣ ምንም ችግር የለም እኔ የድርሻዬን አዋጣለሁ። ተርጉምላቸው። ተባረኪ። አማርኛ ያውቃሉ። ይገባቸዋል። ለመርኛልወሽሽቆጉብዞች በቃ እኔ እንደዛ አደርጋለሁ። አራት ወፍጮ ያስፈልጋቸዋል። አራት ወፍጮ ማለት ላይ ወደ ሁለት ሚሊዮን ብር ማለት ነው። አራት ወፍጮ ወደ ሁለት ሚሊዮን ብር ያንን ቅጭ ብሎ የሚያሰባስብ ሰው አጭራት አትጨናነቂ፣ በቃ እኛ ሀሳቡን እንገረች ንገር። ስለነ ማስጨንቅሽ ነገርም የለም ስራሽን አንቺ ትልቅ የሰው ህይወት ያለ ጉዳይ አለ። እኔ አትጨናነቂ፣ እስኪመች ይሆናል ሁሉም ነገር። አይ ቡሶች ቃል የገቡ ስለጠፉብን ነው፣ ለዛ ብለን ነው እንጂ ለዛ ሳ ለዚህ ነው እኮ እኔ እኮ እንደማደርገው አንድ ነገር እንደምችለው አቅሜ እንደሚችል ጊዜ እንዳለኝ እንደምችለው እርግጠኛ ሳልሆን በፍጹም በፍጹም ቃሌን አልሰጥም። በፍጹም በቃ ማንም ሰው እኔ እዚህ ቤት ያስተገብተው ችግራቸውን ተናግረውናል። እንችለው ከሆነ እሺ ቪዲዮ ሰራልሻለሁ፣ እርዳታ ሰበስብልሻለሁ፣ ቃል ገባለ። የማልችለው ከሆነ ሶሪ፣ እኔ አልችልም፣ እኔ ጊዜ የለኝም። ከፈለጋችሁ እዚህ ጋር አካውንታችን ነው፣ ነምበራችን ተናገሩ፣ ህዝቡ የቻለው ያስገባላት እንጂ የማልችለውን ነገር ቃል ገብቼ ነፍሴን ማስጨነቅ አልፈልግም። ለሰውም ቃል ከሚጠፋ የወለዱት ይጥፋ የሚባል ነገር አለ። ቃል ቀላል አይደለም። አንቺ ብትሆኚ አሪፍ ነው። አይ ነው ግን እኔ በሆን አው ጥሩ ነበር። እሺ ማን ነው? ማን መታለች? ማሚ ማናት? ማሚ መታለች? ማናት? ማ ጀማሪ እንት ቁጥርክን አስቀምጥልኝ በኢንቦክስ። እእት ብዙዎቹ ኮመንት ላይ እናዋጣ እናዋጣ እያሉ ስለሆነ የምችል ከሆነ አስቤ

አልገባኝም ንገረኝ እንጂ እሺ። ልጅን እርጅው ፎሎ ማስደረጊው እና ለኛ ወፍጮውን ያምጣለን። ጀማሪ ስለሆነ እኛም አናቅም ነበር ይሄንን ነገር። እሺ ፎሎ አድርጉ። በቀደም እኮ እኔና አንተ ስንተዋወቅ እኔ ቤት ስትመጣ መቶ ሃያ ስድስት ሺህ ነበር። ይሄ አታይም አሁን መቶ አርባ ምናምን ሺህ እንዳለ። የእኔ ቤተሰቦች ናቸው ፎሎ ያደረጉት።

ቋንቋውን እኔ አቸሌ የምልበት አንድ ኮንተንት አድርጌው ነው። የመኛም ባህል መግለጽ ፈልጌ ነው። አቸሌ የምለው ግራ ገብቶ ነው። እኛ እነሱም ያው ግራ ገብቶ አሳይቻቸው እኛ ያርቅንበት ያን እኔ እንድታውቁ ስለፈለኩ በአማርኛ ማወራላችሁ ጥርስ መፋቅን። እኔ በሙርስኛ ማወራላችሁ ምንም አይገባችሁም፣ ሊገባችሁም አይችልም። ግን አሳይቼ ይሄ እኛ አይደለም፣ ይሄ እኛ እንጨቱ ነው። እኛ አለችን ይሄን ነው አለችን